ነው የሚሆን። ምን በሰው ሀሳብ ይሞላ ብለህ ነው? አያል ሀሳብ ብቻውን ምን ያደርጋል ብለህ ነው? ሰው ባሰበበት ቢውል ያሰበውን ቢፈጥም መች እንትን በ እንደው አንተ ለማግባት ያብቃል እንጂ ሴት ሞልቷል፣ ሴት ሞልቷል። ማን ማና ነው አምጥቼ ማገናኛ? ባካችሁ እኔ እንደው ትንሽ ነው ባካችሁ። እንደው አግባት ብሉኝ እናንተ። እንደው አንተ ትሻላለህ። ማረፊያችን ብለን ነው እንጂ እኮ እኛ እንዳንቀድምህ ለመደግስ ያብቃኝ

እኔ ግራ የገባኝ ያም ያም ትንሽ ትልቁ እየተነሳ እንዲ ምን ነው፣ ግን ምን ታታችሁ ነው? ዳምጣው ነው ነው ያገባ ያገባ ያገባ ያገባ ያገባ ያገባ ያገባ ያገባ ናማና ብሎ እንደው ሌላ ነገር ሊያወገኝ ነው ብዬሽ ይሄን ነገር ወይ ሥራዬ ብሎ ሲያወገኝ እንደው አግባ እባክህን እያለ እንትን ሲል እ እ አሁን የእሱ ደግሞ በል እስኪ ያስብበት አለው ምናምን ብዬ እንደው እሱ እንደዚያ እንደመሸወድም እንትን እንደማለትም ብዬ እንትን አልኩት። አሁን ደግሞ ነው አረጋ ደግሞ አረጋ ደግሞ አግባ አረጋ አረጋ እ ስሜውልን ይኸውልህ እንደው ትናንት ዛሬ አድርጎ ይኸውልህ አያስ ማረግ ተቀበልልን አግባብን ሦስተኛ ስትጨምር ምን ነገር ነው? ምን ታቷቸው ነው ነው ተማክራችሁ ነው? በልቡ መጎዝጎዝ አለብኝ አሁን ዝም ብዬ በሆነ ባልሆነው አስማርረ እስቲ በሮችን እንጥመዳቸው መቆፈሪያ ስጠኝን መነጣጥረው እንኮጥኩተው ምናምን እልዋለሁ። በቃ እሱ ይዛን ጊዜ በደስታ ነው የሚሞታው። ይሰጠኛል ስራውን እሰራራልታለሁ ያንተውስ ምናምን ሲል ደግሞ ያው የኔው በወዲ አበበሰኞ ይሰራልኝ መጀመሪያ ያንተው ይቅደም ምናምን እልዋለሁ። በልቡ ህጀጣብ በልቡ ህጀጣብ ስል ስነጠፍለት በቃ የእህቱን ልጅ ሌሌሌሌ ብሎ ነው የሚሚርልኝ በቃ ምንም ጥያቄ የለውም። ምንም ካለ ጥያቄ ነው የሚሰጠኝ። አሁን እሷም ቀን ከሌት ከእሷ መለየት የለብኝም። ቤታቸው ዝም ብዬ ጉድ ጉድ ጉድ ጉድ፣ እኔ ምን ስራው ምን ምን ማረሻው፣ ምኑን፣ ሞፈሩን፣ ቀንበሩን ማስገባት ማውጣት፣ እንዲያ ስሆን በእጇ ምታጎር ሰው እንዲሁም ታበላኛለች፣ ምን ምሳውን ምን ምን ምኑን። በዛ በኋላ አለቀ ጉዳዩ እ እ እና አረከ መከረ አንተ ነፍሳው አለ፣ በቃ ይሄ ልጅ ዋው ነፍሳው ነው። አያሪ አስተዳድግ ትጉስ ይለኛል። አስተዳድጉ አሁን ዝም ብሎ ነበር። አሁን ሰው አሁን ጌታ ሆኖ ያለ እሱ አይደል እንዴው እንዲ አንገታቸውን ዝግክ አድርገው የሚያዩት እሱ ነው ማን አረጋ አረጋ ወሮቶ እርብ አጨባበጡ ይሉታል እኮ አንተ ቁም ነገረኛነቱ እንዴው የእሱ ነገርና ልጅ ነው እኮ ነው የሚሉ

ይገናኛሉ ማለት ነው። እያገኝ አብሮት ይጓጓዛል ማለት እኮ አረ እሱ መካር ሆነ ከአንድ ይፋንዲያ ጃንስ የእህቱ ልጅ ብሎ ሚርል ይበቃ፣ በቃ ከዚህ በላይ ምን ዘዴ አለው? እንጂ አሁን አስማታም በጉልበት ከሱ ጋር እንትን አይደለም። ምንም የምሮሯጠው ነገር የለኝም። ተን የበለጠ ዘዲያም ነው። ይህ አስማታም ትናንት መጦ ዛሬ ይህን በታሽ ሊያደርግ

እኔ ለአንቺ ምን አውድዬብሽ ነው? እንደ ወንድም ምን አውድዬብሽ ነው? ትናንት ለመጣ ሰው ከስር ከሱሩ እያልሽ የሆነ ቃል አቀባይ ሆነሻል አሉ። ቃል አሰት ባቀብል ዝም ብሎ ነው። ሽሽ በማውራት በስነ ስርዓት መልሽልኝ። የልቅ ሲል ጉዳይሽ ምንድን ነው? እሱ ጋር ያለሽ ጉዳይ ምንድን ነው? እሺ አልልሻለሁ እኮ የልቅ ሲል ወንድምሽ እያልሽ ነበር እኮ። እኔ እስር ለስር ብትይ ማረግልሽን አታውቂውም ነበር ከማንም መጤ ጋር ይኸውልሽ ምን ፍጠሪ ነው ምትን ነው የምትለኝ ምን ፍጠሪ ነው በቃ አቁሚ ነው በቃ በቃ ገብቶ መሄድ ነው አታዳምጭም በራሁ ቀኝ ሰው ኧረ ግራ እየመለሰሽ በቃ ምን ሰቃት ነው እሱ? ምን አባቱ አርጎላት ነው? የአጠማ ጃም እኮ እንዴት አርጎ እያባበላት ነው? እንዴ እንዴ! እኔን እንዴት ገላምጠኛ ያረጋት! ምን እያረገላት ነው? እያባበላት ነው እንጂ ትንፋሻ፣ ምን ኦህ ኧረ ያቃጥላችሁ እያረገ እንዴ! ዘንድሮ እሺ

ባለፈው ቁፍራታል ማለት ነው እኮ። ኧረ አዎ። እና ምንም የሚሰራ ስራ

ተገናኘና ተገናኘና፣ እንዲህ ነው ልብ ለልብ መገናኘት፣ ልብ ለልብ መገጣጠም። በቃ ቤት እንደዚህ ነው። ብዙ ሰው ነበር። አሁን ብዙ ሰው እንዲያውም እኔ እኔ የሚቀርበኝ ሰው አለ እንዲያስ አልወዳቸው አለ ምን

አንች ናት ዋና ጉዳይ፣ ሌላ ጉዳይ እራሱ ቢሰጡሽ እኮ በአንድ እዚህ የምትጨርስ ነው። ፈጥ ልሁበዝ እንደዚህ ሳልጠበቅ ሁሉ አንድ ሁለት ቀን ሶስት ቀን

ሰላም። ናው ደህና ነው ወይ? አይደለች? እኔ አይደለች፣ ያንተዋ ናት። አግኝቻት ዝምብላ እያሳቀኝ፣ እንዲህ በየመንገዱ ቁቦመጫት። ጥሩ ነው ጥሩ ነው። እውነቴን ነው እውነቴን። እንዲህ በተለይ አንተ ጋር አያሌው ጋር እንዴት ያንተ ጨዋታ መች ይጠገባል? ምን ወደ አሁን ከብታይ እንዲህ የሚሰማ እንደ አጋጣሚ አግኝቻት